የእርሱ ታላቅ የመሪነት ጥበብና የአመራር ቁርጠኝነት ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ አብይ አብይ እያሉ ቀን ከሌሊት በመጮህ ማንነታቸውን ያረቀሱ ሁሉ ቅዠታቸው አይሰምርላቸውም። እንዲህ የሚጨበጨበው በፓርላማ ውስጥ መወድሰ ጠቅላይ ሚኒስትር እየቀረበ ነው። የሚወዱትን አድንቁኛ ወዱስኝ ብለው የሚጠይቁትን ተማጽኖ ለራሳቸው በራሳቸው ሰዎች ሲቀርብላቸው ነው። በአዛውንቶቹ የሚመራው የህዋት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። የህዋቱ የአዛውንቶች ቡድን ከሻቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። እኒህኛው በእርጅና ዋዜማ ላይ የሚገኙ ባለሸበቶው ስለ አዛውንቶች የሚጠይቁት ለአዛውንትነት አንድ ሐሙስ የቀራቸው አቶ ጫላለሚም እንዲህ የሚናገሩት በዚሁ የህዝብ ጥያቄ ሳይሆን የንጉሥ መወድስ በሚቀርብበት መድረክ ላይ ነው። የሻዕቢያ ቡድን የኢትዮጵያን ፍትሃዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርተዋል። በሀገራችንም ውስጥ ግጭቶች እንዲባባሱ ከመስራት ጀምሮ የተለያየ አፍራሽ ሙከራዎችን እያደረገ ይገኛል። ይህ የሻዕቢያ ጸረ ሰላም ኃይል እኩይ ተግባርና ድርጊት እየተሰሩ ባሉ ስራዎች ማብራሪያ ቢሰጡን አመሰግናለሁ። ፓርላማው መወድሰ ዐቢይ የቀረበበት ብቻ ሳይሆን ውግዘተ ሻቢያም ጮክ ብሎ በተደጋጋሚ የተሰማበት ነው። ያ የኢትዮጵያ ዳኝና ጠባቂ እየተባለ የተነገረለት ሻቢያ፣ ያ የጨለማ ዘመን አጋር ተብሎ በፓርላማው የተጨበጨበለት የኤርትራ ኃይል በዚሁ ሲያጨበጭብ በዋለው ፓርላማ ሲወገዝ ውሏል። የአገርን ችግር በሰላም ስለመፍታት፣ የኢኮኖሚ ውድቀትን ስለመግታት፣ ከጎረቤት አገራት ጋር በሰላም ስለመኖር፣ አገር ከደረሰባት መገለልና ዓለም አቀፉ ውግዘት ስለመመለስ የሚነሳ አቀኛ ጥያቄ የለም። በመርህ ደረጃ የጠቅላይ ሚኒስትሩ አለቃ ፓርላማው ቢሆንም እንደ ምንዝር ሲሽቆጠቆጥ የሚታየው አለቃ ተብዬው ራሱ ፓርላማው ነው። እንዲያም ሆኖ የማይወደዱ ጥያቄዎች ተሰምተውበታል። አሁንም ደግሞ ከኤርትራ ጋር በጦርነቱ ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኮሮና ቪሩስ ጋር መንግስቱ የገባበትን ሁኔታ በአረቆ አስተዋይነትና በድርድር እንዲፈታ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ፣ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። እዚህ ጋር ከባድ ደግሞም የማይወደድ ጥያቄ ቀርቧል። ንጉሥ የሚጠሉት አብዝተው የሚታገሉት የሰላም ጉዳይ ሲጠየቅ መበሳጨታቸው አልቀረም። እስኪ በኦሮሚያና በአማራ ክልል እየተካሄደ ባለው ጦርነት የወደመውን የህዝብ መሰረተ ልማትና የህዝቡን ቁጥር ንገሩን ሲባሉም ክፍት ሲላቸው ፊታቸው ላይ ይታያል። የሰላም ጥያቄ የሚረብሻቸው ነውና እንደ ሁልጊዜው መከፋታቸውን መደበቅ ሲሳናቸው በሌሎችም ሲያሳብቡ እነሱን ጠይቋቸው እንጂ ሲሉ ይስተዋላሉ፣ ይደመጣሉ። ጠቅላይ ሚኒስትሩ የቀረበላቸውን ድርድር መወድሶች ካዳመጡ በኋላ ተነሱ የተባሉትን ጥያቄዎች መመለስ የጀመሩት እንደ ሁልጊዜው ትልቅ ውሸትን በማስቀደም ነው። ኢትዮጵያ ብድር መክፈል የማትችል ተብላ ዲፎልትድ አገር ሆናለች የተባለች ብትሆንም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 እልም ያለ ውሸት ነው። ከአንድ ሳምንት በፊት ብልጽግና ሁለት የአሜሪካና የእንግሊዝ ኩባንያዎችን ቀጥሮ በፈረንሳይ ከአበዳሪዎቹ ጋር ሲያደርገው የነበረው ድርድር ወደ ፍርድ ቤት ብንሄድ ይሻለናል በሚል የአበዳሪዎቹ አማራጭ ሀሳብ የተጠናቀቀው ኢትዮጵያ ስላደገች ትክፈለን በሚልና የኢትዮጵያን እድገት አጋነው ነው በመመልከታቸው ምክንያት አልነበረም። ሮይተርስና ብሉምበርግ ከቦታው እንደዘገቡት ብልጽግናዎች 200 ሚሊዮኑን አሁን እንክፈል፣ 850 ሚሊዮን ዶላር የሚሆነውን የመክፈያ ጊዜ ወደ 2029 አሸጋሽ ጉልን፣ በሚቀጥሉት አራት ዓመታትም በየሶስት ወሩ 30 ሚሊዮን ገደማ ዶላር እንክፈል፣ እዚህ ላይ ፐርሰንቴጅ ፊ ወይም የአገልግሎት ወለድ 1.5% ይታሰብብን ብለው ጥያቄ ቢያቀርቡም አበዳሪዎቹ ግን አይኤምኤፍ በሚቀጥሉት ተከታታይ ዓመታት ይመዘገባል ብሎ ከተነበየው የኤክስፖርት ምርታችሁ ውስጥ እስከ 180 ሚሊዮኑን በአንድ ዓመት ብቻ ልትከፍሉን ይገባል። ለዚህም የአገልግሎት ወለድ ወይም ፐርሰንቴጅ ፊ 4.75 በመቶ ይሆናል፣ የሚል ጥያቄ አንስተዋል። ይህም አንድ እንደማይድን የተረጋገጠ ሕመምተኛ ብዙ ገንዘብ ተበድሮ አልጋ ላይ ቢውል ሳይሞት ያለውን አስከፍሎ ገንዘቡን ለማስመለስ እንደሚጣጣር አበዳሪ ያለ ነው። አብይ ግን እድገት ስላለ ነው ብድር መክፈል ያልቻል ነው ባይ ናቸው። በቅርቡ ዓለም ባንክ የኢትዮጵያ ድኅነት እያደገ ሄዶ 43 በመቶ አዲስ ድሃዎች ተፈጠሩ አለ ተብለው ሲጠየቁም ይበሳጫሉ። አስደማሚም ተብለናል እኮ ብለው መናገራቸው ሳይበቃ እንዲህም ብለው መዋሸታቸው ሳያንስ ይህ ከሆነ የሚሰማችሁ ችግር ነው በማለት አስደማሚ ስንባል የተነበራችሁ አይነት ጥያቄ ያነሳሉ። የአለም ባንክ በቅርቡ ያበጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድርጎ አድጎ ወደ 43 ፐርሰንት እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ወልድ ባንክና ኤምኤፍ የኢትዮጵያ ሪፎርም አስደማሚ ነው ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ የወርልድ ባንክ የኢትዮጵያ ድህነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው። የኢትዮጵያን ኢኮኖሚ በጠረንና በአፍንጫ መለካት ከጀመሩ የሰነባበቱት ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ድህነቱ እየባሰበት መጣ፣ ኑሮ ውድነትን አንገቱን አስደፋው፣ አገራችን እዳ መክፈል የማትችልም ተባለች ሲሉ አፍንጫ መር መከራከሪያ አምጥተው ግብርና መር የሚባለውን የኢኮኖሚ ፖሊሲ አጣጥለው አሽትቱ ያመጣሁትን እድገት መለካት የሚችል ሰው ጥሩ አፍንጫ ያስፈልገዋል፣ በማለት ኢኮኖሚውን ከግብርና መር ወደ አፍንጫ መር ይወስዱታል። ሁላችሁም እንደምታስታውሱት የኢትዮጵያ ኢኮኖሚ ግብርና መር የሚል ፖሊሲ ይከተል ነበር። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው፣ እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ኢኮኖሚ በአህዛዊ ቁጥሮች የሚለካ ሳይሆን በአፍንጫና በጠረን ይሁን የሚሉት ጠቅላይ ሚኒስትሩ ግብርና መር የሚባለውን የምጣኔ ሀብት ፖሊሲ የሚረዱትም አይመስሉም። የኢትዮጵያን አርሶ አደር ከግብርና ወደ ኢንዱስትሪያላይዜሽን ማሸጋገር የሚል ዓላማን ይዞ የተቀረጸ እንደነበርም ይገባቸዋል ተብሎ አይታሰብም። እንደርሳቸው ያለ ትውልድና አመራር እንዳከሸፈው የኢትዮጵያ አርሶ አደር ቀየውን ጦር ሜዳ አድርገው አገሪቱን ወደ ማጥ እንዳስገቧትም ያምናሉ ተብሎ አይጠበቅም። ይልቁንም እኔ እኔ እያሉ ይቀጥላሉ። 86 ሚሊዮን ሕዝብ ያደህ የተለዩ መሪ መሆናቸውን ሳይሆን እንደኔ ያለ መንግስት እድገት ያመጣ በታሪክ ሁሉ አታገኙም ይላሉ። እስካሁን ኢትዮጵያ ውስጥ በእኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። አገሪቱ ሚሊዮኖችን እየበላ ባለ ጦርነት ውስጥ ቢሊዮን ዶላሮችን በሚያደቅ የእርስ በርሱ ውጊያ ላይ መሆኗ አለም አቀፍ እውነት፣ የኢትዮጵያ ህዝብም ሀቅ ቢሆንም የብልጽግና ፓርላማ ሰዎች ግን ደጋግሞ የጠየቁት ኤርትራን ለምን አደብ አታስገዛልንም? ትግራይን ለምን ልክ አታስገባልንም? ሽብርተኛና ጽንፈኛን ታግሰን እስከ መቼ? የሚል ይዘት ያላቸው ናቸው። ተግተው የሚፈጥሩትን ጦርነት ለህዝብና የፖለቲካ ኃይሎች ልዩ ስሞችን እየሰጡ የሚያዋልዱትን ውጊያ በእሳቸው ምክንያትና ፍላጎት የሆነ ሳይሆን ውጫዊ እያደረጉትና ለዚህ ሁሉ ተጠያቂዎቹ የውጭ አካላትና ሀገራት ናቸው ያሉት ጠቅላይ ሚኒስትሩም ማብራራታቸውን ቀጥለዋል። ሀቀኛ ድርድር አድርገው ሰላም ስለማምጣት ሳይሆን አንጃ እየፈጠሩ ያስኮበለሏቸውን ምሳሌ በማድረግም ይናገራሉ። እኔ እኔና ጌታቸው ረዳን ተመልከቱ ሲሉም ይደመጣሉ። ሸኔ ጋር ተወያይተን ከፊ ለሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም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 ፓርላማ የገቡላቸውን ሰዎች ጭምር አስረው ከርቸሌ የጣሉት የብልጽግናዎች አለቃ ከተለመደው ሐሰተኛ ንግግራቸው ቆንጠር እያደረጉ ሲናገሩም የሚከለከል ፖለቲከኛ የለም ይላሉ። እንደገና ሌላ ውሸት ሲያክሉም ደርግ ኢሰፓ በኢትዮጵያ ውስጥ እንዲንቀሳቀስ ፈቅደናል ብለው ይደመጣሉ። ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው፣ የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም

ይህ ጥንቅቅ ያለ ሌላኛው የጠቅላይ ሚኒስትሩ ውሸት ነው። ኢሰፓ ፓርቲ አድርጉኝ ብሎ ማመልከቻ ሲያስገባ በህግ አይፈቀድልህም ተብሎ የተከለከለው በአብይ አህመድ ዘመን በሳቸው የቀድሞ ሹም ብርቱካን ሚደቅሳ ነው። ይህ በምስሉ ላይ የሚታየውና ነሐሴ 17 2014 ዓ ም በወይዘሪት ብርቱካን ሚደቅሳ የተጻፈው ደብዳቤ የሚገልጸው የኢትዮጵያ ሠራተኞች ፓርቲ ኢሰፓ የፖለቲካ ስራ እንዲሰራ እንደማይፈቀድለትና እንደተከለከለ የሚገልጽ ነው። አብይ አህመድ በኢህአዴግ ዘመን የተከለከለውን ኢሰፓን ፈቅጄለታለሁ ብለው ቢዋሹም የብርቱካን ሚደቅሳ ደብዳቤ ግን ኢሰፓ የሚባል ፓርቲ በኢህአዴግ ዘመን የተጣለበት ክልከላ ጸንቶ እንዲቆይ በፊርማቸው አረጋግጠዋል። የጠቅላይ ሚኒስትሩ አንደበት ግን መዋሸት አይሳነውምና ኢሰፓንም የፈቀድኩለት እኮነኝ ይላሉ። በአማራና በኦሮሚያ የሚካሄደው ጦርነት ስንት ሰው ቀጠፈ? ስንት ንብረት አወደመ? ተብለው ከደሳለኝ ጫኔ የቀረበላቸውን ጥያቄ ያለፉት ጠቅላይ ሚኒስትሩ በትግራይ ጦርነት አንድ ሚሊዮን ሰው አልሞተም፣ ከወለጋ አንጻር በትግራይ ያካሄድነው ጦርነት ጥቂት ነው ይላሉ። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። በህዝቤ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። በድምሩ በትግራይ የነበረው ውጊያ ቢበዛ ለሁለት ዓመት ክብሪት እንኳን እንዳይገባ አድርገው የዘጉበትን በዘመናዊ የሰው ልጅ ታሪክ ውስጥ ረዥሙን ከበባ ወይም ሲጅ ያካሄዱ ተብለው የተገለጹበትን ረሃብንና አስገድዶ መድፈርን እንደ ጦር መሳሪያ የተጠቀሙበትን ከ100 ሺህ በላይ ሴቶችን ያስደፈሩበትን 30 ቢሊዮን ዶላር የሚገመት ሀብት ያወደሙበትን ሁሉንም የአገሪቱን ጦር ብቻ ሳይሆን የቅድሞ የጥፋት አጋራቸውን የሻቢያን እንዲሁም የሶማሊያንና የተባበሩት አረብ ኤምሬቶችን የሰው ኃይልና መሳሪያ ተጠቅመው ጭምር ያስወጉበትን በፀጥታው ምክር ቤት 15 ጊዜ ጊዜ የተወገዙበትን የሁለት ዓመት ሁሉ አቀፍ ጦርነት ቶታል ዎር ጥቂት ነው ይላሉ። የወለጋውን ጉዳይ አላብራሩትም። ከወለጋ አንጻር ትግራይ ውስጥ ያደረግነው ውጊያ ጥቂት ነው ካሉ በኋላ የወለጋው እንዴት ነው የሚለውን አያነሱም። ከ2011 አጋማሽ ጀምረው እስካሁን ድረስ የሚያሳድዱትንና የሚያጋድሉትን የወለጋ ህዝብ አሁንም እንደቀጠሉበት ቢሆኑም የወለጋው ከትግራይ የተለየ ነው ከማለት የዘለለ አያብራሩም። የባህር በርን በማስመልከት ለተጠየቁትና ከኤርትራ ጋር ጦርነትን ትተው ሰላማዊ መንገድ እንዲከተሉ ለቀረበላቸው ሀሳብ ደግሞ በማንኛውም ሰዓት ጦርነት ሊፈጠር ይችላል በማለት መልሰውታል። አሁንም ደግሞ ከኤርትራ ጋር በጦር ደቷ ዜማ ላይ የምንገኝ ይመስለኛል። የባህር በር ጉዳይንም ማስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ሕጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ እጠይቃለሁ። የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትሕ ካልተረጋገጠ በማንኛውም ሰዓት ጦርነት ይፈጠር ይችላል። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። የእሳቸውን መጽሐፍ ከቁም ነገር ወስዶና አጣቅሶ ጣቅሶ የሚናገር ሰው ሲያጡ መጽሐፌን ምንጭ እያደረጋችሁ ተናገሩ ብለው ሰርኩላር ደብዳቤ ለመስሪያ ቤቶቻቸው ያሰራጩት ጠቅላይ ሚኒስትሩ ስለ ቀይ ባህር አሰፈርኩበት ያሉትን መጽሐፋቸውንም ለሁሉም የኤርትራ ባለሥልጣናት በስጦታ መልክ መላካቸውን ገልጸዋል። የኤርትራን መንግስትም ጥይት አስተላላፊ አትሁን፣ እያየሁህ ነው ካሉ በኋላ ውጊያ ከተጀመረ ማንም ማያግዝህም በማለት ፍልስጤምንና ዩክሬንን ምሳሌ አድርገው ይናገራሉ። ማንም ማያቆመንም ብለውም ዝተዋል። እንደ ኤርትራ መንግስት ያለ ምልክት አንደኛ ጥይት አስተላላፊ አትሆኑ። ሀገር ሆኖ ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ የየ አይሰራም። አሁን አለመጀመር ማለት ነው አሁን ውጊያ። እንትን ያግዘኛል እንትን ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስማገዝ ያወራል። ማንም አይሞትልህም ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ ምት ሞቷ አንተውነ ከገባን ግን ግልጽ ነው ውጤቱ አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። አራት ሰዓታትን የፈጀው የጠቅላይ ሚኒስትሩ የፓርላማ ውሎ ሲጨመቅ ይህንን ይመስላል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።